አይን አባሽን እንዳላጠፋ ናሽ ትባጂናት ባጂን ጋንዳን ጨርስሽ የራሱል ነብይ መሐመድ አለይሂ ሰላቱ ወሰለም ተከበሩ ነው። ቁርአንም ተከበረ ነው። እስላምም ተከበረ ነው። በኢት ኦርቶዶክስን ጨርሳለን በአላህ ፍቃድ። በኢትና ኦርቶዶክስን ጨርሳለን በአላህ ፍቃድ። አላሁ አክበር ጂያዲና ወጅበተ አላሁ አክበር አለን እስከ ዳሪ እስከ ዳሪ ነሳበት የቁምሬሳ ናቸው። የትናንት ረሱል የተሳደበች ው ማይሙና ናት እኮ ወንዳገረድ ነው። አላሁ አክበር። አላህ ረሱልን የተሳደበች ወንዳገረድ ናት እንጂ ሰው አይደለች። መሀያ ከርከሮ ጢንባታ ማይሙና ናት ው በአገኛት እኮ አይን አባቱን አጠፋለሁ። እናቱ ትነፋና ረሱል የተከበሩ ነው። ሰለላሁ ዓለይሂ ወሰለም። አላሁ አክበር። ጅሃድ እናውጅበት ካፊር ላይ። አላሁ አክበር። ጅሃድ እናውጅ ካፊር ላይ። አላሁ አክበር። ጅሃድ እናውጅ ካፊር ላይ

እንደዚህ ቁርአን የተሰደበ ረሱል የተሰደበ፣ አትቀመጡ ባካቹ ተነሱኒ፣ ዋጋ ባካቹ። እነዚህ ጥምብሬሳ የቁምሬሳ ናቸው። እፎይን በደንብ አርጋቹ ከቁርአን አውጥታችሁ ከአዲስ አውጥታችሁ፣ ይሄ ያልተጻፈ ነገር ነው ያወራው፣ ያልተነገረ ነገር ነው ያወራው። ና ብላቹ ሙልጭ አርጋቹ ለክስ እንዲቀርብ እኔም አግዛችኋለሁ፣ እንዲጠየቅ በህግ እንዲጠየቅ እኔም አግዛችኋለሁ፣ በህግ እንዲጠየቅ እኔም ማገዛለሁ። ግን የተናገረው ንግግር ትክክለኛ ከሆነ ምንም ማድረግ አትችሉ። ምንም ነገር የተናገረው ትክክለኛ መረጃ ከሆነ ማንም ብትጮሁ እኛ ከጎኑ ነው ምንቆ። ስለዚህ ሙስሊም ወንድሞቼ፣ ሙስሊም እህቶቼ፣ ኑና እሱን በደንብ አድርጋችሁ ያለው የዋሸው ነገር ካለ መጠየቅ አለበት፣ መጠየቅ አለበት። ስለዚህ እፎይና መጣለው እኔ ጋ መጥቶ ይነጋገራል። ሰላም እንዴት ናችሁ? ይህንን ልጃ እንዲያዳምጡት። ስሳም የሚለው አሮጊቶች ጀነት አይገቡም፣ እንዲሁም ሽማግሌዎች ጀነት አይገቡም። ለምን የሚል ነገር ጭንቅላታችሁ ላይ ካረፈ አሮጊቶችና ሽማግሌዎች ዱኒያ ላይ የፈለጉትን ያህል መልካም ስራ ቢሰሩ አሮጊትና ሽማግሌ ሆነ ወደ ጀነት አይገቡም። ይህ ደግሞ የረሱላችሁን ሰለላሁ ዐለይሂ ወሰለም ንግግር ነው። ሴቶች የሁረል አይንን ቁጅና ውበት እንዲሁም ግርማ ሞገስ ይዘው ወደ ጀነት ሲገቡ፣ ወንዶች ደግሞ የዓለም ሁሉ ቆንጆች ቢሰበሰቡ የእሱን ግማሽ ቁንጅና አያክልለትም የተባለው የነቢዩላህ ዩሱፍን ቁንጅና ይዘው ወደ ጀነት ይገባሉ። ምንኛ መታደል ነው! አላህ ጀነተን ፍርዶሰን። እንደ ሰማችሁት ነው። በእርግጥ የእስልምናን ቴዎሎጂ በደንብ ለማታውቁ፣ ሕፃኑ ስለምን እያወራ እንዳለ ግልጽ ላይሆንላችሁ ይችላል። ሕፃኑ እያወራ ያለው እንደ እስልምና አስተምሮ በገነት ሄደን ዘላለማዊ የሆነ ወሲብ የምናደርግበት ወጣት ሆነን እንኖራለን፣ የሚለው የመሐመድን አስተምሮ እያወራ ነው። የመቶ ወጣቱ ጉልበት ይሰጠናል፣ እንደ ሽማግሌዎች፣ እንዳሮጊቶች አንደክምም፣ ዘላለማዊ የሆነ ኢተርናል ኢሬክሽን ወንዶች ይኖራቸዋል፣ ተሴቶች ደግሞ ጡታቸው የማይረግብ የሚለው የመሐመድን አስተምሮ ይዞ ቆንጃጅት የሆኑ በቁርአኑም ላይ ያለ በአዲስ አበ በብዙ ቦታዎች አሉ እንደገና ተጨማሪ ሆንላን የሚባሉ ሴቶች ይፈጠሩልናል፣ ወሲብ እናደርጋለን የሚለውን ቅዠት እየነገረ ነው። የህፃን ልጅ ማለት ነው ይሄ የዝሙት ቅዠት ይባላል፣ በዝሙት መስከር ይባላል። እንደዚህ ዓይነት በገነት እንደዚህ እጅ እንደዚህ ያደርጋለሁ የሚለውን አፍቆት በዚህ ህፃን ሲነገር በጣም ያሳዘናል። ምክንያቱም በዚህ ህፃን እድሜ ላይ ሆነን እኛ ምናልባትም ወሸላ ምንድን ነው ጥቅሙ ብንባል ሽንት መሽኛ ነው ብንል ነው እንጂ በገነት እጄ፣ ሞሐመድ እንደዚህ ብሎኛል ወሲብ አደርግበታለሁ የሚል አስተምሮ አይምሯችን ውስጥ አይመጣም። ከመጣም የጤንነት ስሜት አይደለም። አይደለም በዚህ እድሜ እኔ በዚህ እድሜ ላይ ሆኜ በገነት ኢተርና ሊሆነ ሪክሽን ይኖረኛል፣ ሰባ ሁለት ደናግል ይሰጡኛል፣ በየጥጋ ጥጎ የሚገኙትን እነሱን ገዛለሁ፣ ወሲብ አደርጋለሁ የሚል ቅዠት አልመኘውም። ለምንድን ነው ሷ አሮጌቶቹና ሽማግሌዎች ገነት አይገቡም ያለው? ይሄ በምድር ላይ ሙሐመድ የሚከተሉት አርአያቸው፣ ምሳሌያቸው የሚሉት ያደረገው አንድ ነገር አለ። ሳውዳ ምትባል ሚስት ነበረችው ሙሐመድ። እድሜ በመግፋቷ ብቻ ጠላት ፊት አዞረባት፣ ፊት ነሳት። ከዛስ ፊት ሲነሳት እንዳይፈታት ሱራኒሳ ወይም ደግሞ የሴቶች ምዕራፍ 2128ን ተፍሲሩን በአልቁርጡቢ ቼክ አድርጉት። ፊ ሲነሳት ምን አደረገች እሷ ጋር የሚመጣውን ከእሷ ጋር የሚያድረውን ከእሷ ጋር ወሲ የሚያደርገውን ለህፃኗ ልጅ ለአይሻ በ53ት ዓመቱ የስድስት ዓመት ልጅ ያገባትን ለሱ ለቀቀች፣ ለእሷ ለቀቀች። የ53 ዓመት ሆኖ የስድስት ዓመት ህፃን ልጅ ነው ያገባው መሐመድ። ለእሷ ምኑን ለቀቀች? ተራዋን ለቀቀች። ሳውዳ ዕድሜ በመግፋቷ ብቻ ነብዩ ሊፈታ ስለሆነ ይህንን ስለፈራች፣ ተፍሲር አልቁርጡቢን ቼክ አድርጉት። ከዛስ ሙሐመድ ወይ መጣልኝ አለ መገለጥ መጣልኛለና ሱናኒሳ አያ አንድ መቶ ሰማንያ አንድ መቶ ሀያ ስምንት ላይ እንደዚህ አለ። ሴትም ከባሏ ጥላቻ ነው ወይም ፊቱን ማዞርን ብታውቅ በመካከላቸው መስማማትን ቢስማሙ በሁለቱ ላይ ኃጢአት የለም አለ። ስለዚህ ፊት እንደነሳ ታወቀች። ምን ተስማሙ ጊዜዋን ከእሷ ጋር የሚያሳልፈውን ጊዜ ለህፃኗ ልጅ ለአይሻ ልለቅ ወረፋዋን ተስማሙ። አይሻ በምትኩ ምን አለች? እንደ ሳውዳ ምርጥ ሴት የለችም አለች። ይኸው ሐዲሱን ቼክ አድርጉት። ቀኗን ለቃልኛለች አለች ህፃኑ አይሻ። ይኸው ሐዲሱ ሳውዳ ሌላኛ ለምንድን ነው እሱ መሐመድ እንዲፈታት የሆነው? አንድ እድሜ መሄዷ፣ ሁለተኛ ወፍራም ስለሆነች። ወፍራም ነበረች እና ሽንቷ ልሸና ስትሄድ እራሱ የመሐመድ ተከታይ ወይም ለጓደኛ የሆነው ኡመር አልከታብ ሾፏት አለ ሽንቷ ሲሸና እና፣ ሾፏት ምንድን ነው ያለው? የትም ብትደበቂ አንቺ ወፍራም ስለሆንሽ ከእኛ እይታ ውስጥ አታመልጭ አላት ማለት ነው። ያው ሸሚያስ ይዛላል መታ ለባለው ነገረችው፣ ለሙሐመድ እንደዚህ እንደዚህ ያለ የሚለው ኤሌስ ብቻ ምንድን ነው ሴቶች ይከናነው ይሸፋፈኑ የሚለውም ሙሐመድ ሚስቶቹ ሲሉ እያዩበት ስለተቸገረ ነው። ከዚህ ጋር የተያዘ ነው። መከናነን መሸፋፈንም የመጣው ማለት ነው። መረከታ የትም ብትደበቂ እናይሻለን ምናምን ነገር ስላላት ሽንቷ ሲሸና ማለት ነው። ኤስ አዲሶቹን ቼክ አድርጓቸው እና ዛሬ ማታ በዚህ ጉዳይ ላይ እንገባና የዝሙት ቅዠት በገነት ውስጥ እውነት ይሄ ጤንነት ስሜት ለሆነ እንወያይበታለን። ከምሽቱ ሶስት ሰዓት በኋላ ብቅ በሉ። አንድ ሰው የሙስሊሙ ነው እማ ይሄ ሁሉ ህዝብ የሚከተለውን በአደባባይ እየወጣ ሲዘልፍና ሲያንቋሽሽ ሀይ የሚል ሰው ጠፋ። በትክክለኛ በህግ መጠየቅ ይችላል። እያንዳንዱ ከአፉ የሚወጣው ቆሻሻ ንግግር። አድርሱላት ለአሲያ። እስኪ እነዚህን ቆሻሾችስ ምን ያቸውን የእናንተን ማለት ነው። በነገራችን ላይ ለሃይማኖትሽ ያለሽን አቋም ሳላደንቅልሽ አላልፍም። አድርሱላት። ክርስቶስ የወይን ግንድ ነው እንጨት ማለት ነው። እንጨት ተቆርጦ በተጣለ ጊዜ የሚደርቅ እንጨት፣ መጥረቢያ በመጣ ጊዜ የሚፈለጥ እንጨት ቀጥሎ ደግሞ እሳት ውስጥ የሚገባ የሚነድ እንጨት ማለት ነው። ገባህ አይደለም? ኢየሱስ ክርስቶስ ጃብሎስ ነበር። በመቀጠል ደግሞ ኢየሱስ ክርስቶስ እጁን ሳይታጠብ የሚበላ በሽተኛ የአእምሮ ችግር አክል የነበረበት ሰው ነው ማለት ነው። ስለዚህ ይሄ በዚህ ሰውዬ መመራትን በፍጹም የሚቻል ሰው አይደለም። ስለዚህ ነው ሰዎች ክርስቲያኖች አሁንም የኢየሱስ ክርስቶስን እብደት ለማስቀጠል እየተሯሯጡ የሚገኙት ማለት ነው። ወሰላሙ አሌይኩም ክርስቲያኖች፣ እንግዲህ የኢየሱስ ክርስቶስን እብደትና ውሸት የጳውሎስን ቅዠት ሆላና ሆሊባ ሸርሙጦች ናቸው። እግዚአብሔር አግቷቸዋል። ልጆች ወልዶባቸዋል። የኩፍር ስርዓት ከነ ተከታዮቹ ተንኮታክቶ ከምድረገጽ ላይ ጠፍቶ ኢስላም የበላይ የሚሆንበትን አላህ ሳያሳየን አይግደለን። የኢስላም የበላይ ለመሆን እኛም ሕይወታችንን ገንዘባችንን፣ ጉልበታችንን ለመስጠት ወደ ኋላ የማንል ጀግኖች አላህ ያደርግልን። በሀገራችንም በሌሎችም ሙስሊም ሀገር የመጣውን በላ አላህ ያንሳልን። መስጂዶቻችንም ወንድም እህቶቻችንም አላህ ከጠላት